ሁሉም ይሸጡ ናቸው። ግን ኃይለኛ አይደሉም፣ አይዋጉም ምናምን? ሆነት በል ደንሴ ናቸው። በል ይሄውን ስንት ነው? ኧረ እባክህ፣ ከመቶ በላይ

ስላሴ አትፍተው ግን ያኛው በስንት መቶ አርባ፣ እናንተ ብሩ ቁጥሩን አታቁትም እንዴ ነው ወይስ ምንድን ነው? አረ በስመ አብ ጣይ ቀለል ያለ ቀለል ያለ ብር ይሄ። አሁን ከዚህ ውስጥ ማንኛችሁ ናቸው ትልቅ ዋጋ ያላቸው?

ቄራ የሚገባ ኦኬ። አየሆየ በሬ ሻኛው ራስ ብቻ ደህና ነገር ይሰራል። ይሄ ለቁርጥ ነው። ለከብት ቤት ስንት ይገመታል? አሁን ይሄ ማክሲመም ከስንት ከሁለት በላይ ማለት ነው። ሁለቱ ይሄ ከባድ ብቻ ነው። እኔ በምንኛው ዘመን ነበርኩኝ ማለት ነው የምጨምረው ደስ ይላል። እንዴ በደንብ አርጎ ነው አሁን ይችን የምታል በሬ ሁለት መቶ ምናምን አስቡ እንግዲህ ሁለት መቶ አምሳ ሁለት መቶ ሰባ ሺ ሲገዛ አስቡትና፣ ምን ያለው ታዲያ በሬ ምን ይዞ ትላላችሁ? የመቶ ምናምኑማ ዝም ብሎ ነገር ነው አይገርምም።

እና ይህንን የመሰለ ትዕግስት በጣም ግዙፍ ነው። እግዚአብሔር ይመስገን ተመስገን። ያው ከብት በአይነት ትላላችሁ። በተለይ ቄራ ላይ እዚህ እንትን ላይ ከብት በአይነት በአይነት ነው በጣም እና በቃ ወደ ውስጥ ማ ወተል ነው እኮ ወዲያ ሁላቸው ወዲያ ድረሰዎች የከብቱ በረት ወዲያ ጥግ ድረስ ነው። ግን ተመስገን። እንግዲህ ያው በመቶ ሀምሳ ምናምን ሺ ይህንን ይዘናል። የትራንስፖርት አለ፣ ራጅ አለ፣ ምን ቅጡ ብትተው የሁለት መቶ ሺህ በሬ ይበሉት። ተመስገን እግዚአብሔር ይመስገን። ግን ይህን ያደረገ አምላክ ቦሮቹ ሁላችሁ እንዴ ነው የሚጫኑት? ካራ ሄዶ የሚታረዱት ወይም የልኳ እንዳው በሬዎች እንዴት ታረዳሉ? እና ይህን ይዘናል እንግዲህ። እግዚአብሔር በሰላም ያደርሰን ሰላም ያሳድረን። እና ጠዋት በጠዋት ስራ እንሰራለን። እዚሁ ነው። አይ አይደለም እንግዲህ፣ በሬያችን ገብቷል ቤታችን ትላላችሁ እንግዲህ፣ እዚህ ነው የሚያድረው። ለሊት ነው የሚታረደው። በስመ አብ የሚገርም በሬ ነው ውላችሁ፣ በጣም ግዙፍ እንዴት እንደመጣ ብታውቁ አምላኬ አምላኬ ብለን ነው የሚቀጣን ሁሉ ሰው የመስታወት ሁሉ ሰበረበት የሚቀጣን ሰውየ ይዘው በቃ ያልቀባጠር ነው የለም የመቄዶኒያ ነው የዝክር ነው ምን ምን እ የጫኛ አውራጅ የደላላ የምን የምን የወጪ የገቢ ብሎ የሚቀበሏቸው ብር ተዉት። ያን ሰውን ደግሞ ሻምስት ካልተቀጣ ለመንገድ ላይ ይህ መኪና ለምን ጫንከት ብሎ አረ የዝክር ነው በፈጠረ እንደ መቄዶንያ ነው ብዬ እንዲው ጫማ መደቅነ የቀረኝ ከዛ ማረን ጊዜ ስጠ እውነት ሻምስት ደግሞ ሌላ ከማውጣት እንዲ አው ይሻላል። ቢያት በቃ ያንኛው ኩታች አድርጎን ይህን መስኮቱን የሰበረበት አየኸው፣ እንዴት እንዳደቀቀበት መስኮቱን እውነት በለው ውሉ ንፈልገው በጣም ገራም በሬ የምገርማችሁ፣ በጣም ደንስ የሆነ በሬ እስማ ሀይ ይጠቀም ይጠቅም ምን አይል ደሞ ግዙፍ በሬው ሲጫወቱ እያየ ነው። አይገርማችሁ፣ ጋደም ብሏል። ጠግቦ መሰለኝ። ረ ገመዱም ረጅም ተደርጎለታል። ረ ተጠምዝምዞ ነበር። እዚጋ ይውላችሁ እንግዲህ አረ ይዋጋም። በጣም ደንሲ ነው። በጣም በጣም ትልቅ ነው። ትልቅ ነው። ወስ ነገ ስጋ በስጋ ነው እና በጣም ውፍራም ነው። አው ሻኛውን ራሱ በስላስ አረ ደና የተኛውን እንተዩ። አረ ተዩ፣ ደና የተኛውን እንተዩ። ተይ ተይ ተይ። ግን እንጂ በሬ ነው። ታቀሙ። አረ ደግሞ ታልተዩ። በእናትሽ ተዩ ተዩ። ተኛ። አረ ተኛ። በጣም ገራም ነው ደግሞ አይወጋም፣ ይኸው በሄዶ እያነሳሁት ነው። እንግዲህ ሁላችሁ የመድሀኒ ዓለም ዝክር በሬ በጣም ያምራል። ምን ነይ ነይ፣ አይነካሽም በእጅ ደብስ ደብስ አርግ፣ አይወጋሽም እውነት አይወጋም። በጣም ደንሲ ነው፣ በጣም ደንሲ ነው። ወይኔ ይኸው ሁላችሁ እንግዲህ ነገ በህይወት ነገ እንትን ማይለው በሬ ወይኔ። እንዳው አንዳንዴ ግን እኮ ያሳዝናሉ አንቺ እውነት በጣም አሁን ነገ ስቢ ዛሬ የሄደው ራሱ ካራ በሬ ሁለት መኪና በሬ ነው ሄዶ፣ እንግዲህ ሁሉ በሬ ይታረዳል። አዎ ለነገ የሚታረድ ማለት ነው። ነገ ልኮ እንዳ እንትን የሚገባው ታ አይዞሽ፣ ጋደም ብሎ ስለነበረ ነው። እንግዲህ ውድ ተመልካቾቻችን ነው። አዎ ቪዲዮ ውስጥ ገብታል እኮ እዛ አያታ አይትከ ልክ እንደዛ ገብታል። ልጅነት አዩ እኔው እኔው ብለን ነው በቃ። አሁን ስራ ጨርሰን ከቤት ስንወጣ በሬውን ካላይም ብለው ነው የመጡት። ነው ያው ይህንን ይመስላል። እግዚአብሔር በወጣው ጥፍ ድርብ አድርጎ ይተካላችሁ። ቀቤውም ተነጥሯል። ነገ ክትፎውን፣ ቅቅሉን፣ ቀይወጡን እናያለን። ከዚያ በላላ ሶስት አይነቶች አ ነው የምናረጋው። እንግዲህ በደንብ ይበቃናል ብናስበናል። 30 እና 40 ኪሎን እናስፈጨዋለን። ለእንትኑ ማለት ነው ግዙፍ ስለሆነ ይበቃል። ለጥብስ ለክትፎ። ከዚያ በኋላ ላለው ደግሞ ተው ተው ተው አባት አትምታ ሰላም እግዚአብሔር ከሁላችሁ ይሁን። እንዴት አላችሁ? ደህና ናችሁ ወይ? እግዚአብሔር አምላክ ይክበር ይመስገን። እኛ በጣም ደህና ነን። እጥቅ እንግዲህ በሱ ብላ ያረግንብን የመድሀኒ አለም ቅቤ ሊነጠር ነው። እንግዲህ ያው ይህን ሀሳብ ያመጣቸው አንድ ቴናት ባሬው ተተገዛ ይቀር ብር ለምን በቀት ያለሽ ቅቤ መግዚያ ይሆናል ስትል ነበር። እንግዲህ ያው ባለችው መሰረት እንግዲህ ብዙ አይነት ቅመም ነው ያለው ብዙ ነጭ አዝሙድ ኮረሪማ፣ አብሽ፣ ሽንኩርት፣ ዝንጅብል፣ ኮሰረት ምን ልንገራችሁና ብዙ ነው፣ ብዙ እንደገና በሶ ብላለ። ይሄ ሁሉን አሁን ላይ አድርገን ነው የምናነጥረው ማለት ነው። እንዲሁ አመሳመስ እናደረገው ነሳቱ ላይ ይሄ ጋ ሳጥ የተያዘ ነው። እዚ ጋር ደግሞ ምን እንደተደካከረ አሳያችኋለሁ። ምንድን ነው ጉዱ እንድትሉ ማለት ነው እና ያው አራት ኪሎ ቅቤ የወላቸው በአምስት ሺ ብር በል አራት ሺ ዘጠኝ መቶ ነው የፈጀው። በጣም ያገ እንትን አለ። ኖርማል ቅቤዎች አሉ በምናምን የተቀላቀለባቸው እነሱ ስምንት መቶም ዘጠኝ መቶም ይገኛሉ አሁን ላይ። ነገር ግን ጥርት ያለ ራሱን የቻለ ንጹህ ቅቤ ደግሞ ውድ ነው። ከሽ በላይ ነው እና ይህንን አመተናል እንግዲህ ምን ልታረጊ ነው? ቅቤ ልታነጥሪ ነው። እና መጀመሪያ ይህ ምንድን ነው? የሁሉ ጉድ ይሄ አስረጅ እንግዲህ፣ ይህም በቆሎ ነው። ይህ ሽምብራ፣ ይህ ብቃላ ወይ ለፉል የሚሆነው፣ ይሄ ገብስ ነው። ይሄ ቀይ ጤፍ። እሱ ምንድን ነው የሚባለው? አኩሪ አተር። ይሄኛውስ መሬት ያለው እኛ ሀገር ጨረቄት አይመስልም። ጨረቄት የሚባል ወይም እህል አለ፣ የነጭ አይነት ዘንጋዳ። አይ ዛሬ እሺ። ይሄ ጋር ደግሞ ምንድን ነው? ይሄ ጥቁር ንጉ፣ ይሄ ይሄኛው በቆሎ፣ ይሄኛው ደግሞ ምንድን ነው? ጎመንዘር። ጉድ እንግዲህ ይሄ ሁሉ ተደርጎ ምን ሊሰራ ነው? በሉ ምን ሊሰራልኝ ነው? ይሄ ሁሉ ተደርጎ ለአጥሚት። እንግዲህ ለምንድን ነው አጥሚት ያስፈለገኝ? ወገብ ወገብ። በቃ ውድ ተመልካቾቼ፣ ያው ስደት የኖረ ሰው ያውቀዋል የወገብን ጉዳይ። ወገቤ ወገቤ ወገቤ እያልኳቸው በቃ በጣም እንትን ይላሉ። ና ምናሉኝ እንደዚህ እኮ አጥሚት ይዘጋጃል። ለምን አጥሜት አጠጭም አጥሜት እኮ ለወገብ አሪፍ ነው ብለው ጭቅጭቅ አድርገውኝ፣ እስኪ ቆያሉኝ ልስማ። አንዳንዴ ሰው መስማት ጥሩ ነው ብዬ ነው እንግዲህ። ታልባ የለም ታልባ ያስፈልግም ነበር ያስፈልግ ነበር። እውነትሽን ነው። አሁን እኮ ትዝ ብሎኝ ነው ትዝ ብሎኝ ነው። እዚህ ይኖር ይሆን አላውቅም። አሁን ይህ ስንት አይነት መሆኑን አንድ ሁለት 3 4 5 6 7 8 9 10 11 12 13 14 15 አይነት እኮ ነው። ፈጣሪ ወይ ግን የሆነ ጣም አይኖረውም? እንደውም ደስ የሚል ነው። ጉድ ቀምስላችኋለሁ እንግዲህ አሁን ይኸው በቃ እንቺ ለራስሽ አታቂም፣ ወገቤ ወገቤ እያለሽ እንዴት ይሆናል እስካሁን እረ በፈጠረሽ ተብዬ ነው እንግዲህ። እስኪ አንዳንዴ ሰው ምክር መስማት ጥሩ ነውና ልስማቸው ብዬ ነው። እንግዲህ ይህንን አስበውልኛል ማለት ነው። ይህን እስኪ አሁን ተዘጋጅቶ እንዴት ታምሶ እንዴት ተባብሎ እንደሚፈጭ እናያለን ማለት ነው። ከዚህ ሁሉ እህል ተሆኖ ወገብ አይጠግን ነበር የሚገርመኝ። ምክንያቱም አስቡት እንግዲህ አስራ አምስት አይነት ነው ታልባ እንደውም ይቀራል እየተባለ ነው። አስቡት ይህ ሁሉ ሆኖ ታምሶ እንግዲህ እስኪ አጥሚቱን ንቅመ ሰው ና ለጊዜው ብዛት ነበር የጠየቁኝ። እኔ ግን ምናልባት ለወደውም ላልወደውም ይሄ ምንድን ነበር ማ ጤፉ እንደዚ ነው እንዴ እንትን ያለ ጥቁር ጤፍ እንደሚመስለው ጠቆሬ ያለኝ አሁን እንትን ነገር እኮ መስሎኝ ነው። እንግዲህ ያው ተው ሁሉም ሩብ ሩብ ሩብ ነው ያስደረግኩት። ምክንያቱም ምናልባት ያልወደድኩት እንደው ብዬሽ ማለት ነው። እነሱ ሲሉኝ አሁን መለቀም ይሻላል፣ ይለቀም ከመታመሱ በፊት ገብሱ። እንግዲህ የባለ ቅቤዋ ይህን ስጨርሽ ነው። በቃ ይሄንን አሁን የምትናምስና ቅቤው ሊነጠር ነው ትላላችሁ። የሁሉ ለመድሀኒ አለም ነው። የነገን እንግዲህ የተገዛው በሬ ተውኝ ተውኝ አይን ይቆነጥራል። በጣም ግዙፍ በጣም ትልቅ በሬ ነው የገዛ ነው። እንግዲህ ይሄን ልልቀምላት። ይሄኛውን ለቅመሻል። አው ይሄን መስደሽና በቃ ሁሉንም ብርም ብርም ጠሩ ላይ አድርጊው። የሚታመሰለኝ አይችልልሽም አንድ ላይ እንዴት አለ ሰጣምሽ ነው ለቆይሽ ነው እንግዲህ እኔ መስላው። ወደ ተመልካቾቻችን ወደ ስራ እንግባ። ይኸው ሴቱም እንደዚህ ገና እየከተፈ ነው። ዘሩ ዘሩ ባቢል ደህና ነህ ደህና ነህ። ምን ነው ጸጉሩን ደግሞ ተላይታል። ጎበዝ ሽንኩርት፣ ሽንኩርት እንግዲህ እንዴት እየተከታተፈ ነው። ለበሬው እንትም ማለሽ አዛጋየ እየቆፈረ ነበር አንዱ ወንድሜ እዛ ጋ ብዙ ነገር ፈርሱ፣ ምን የሚቀበርበት ተብሎ እዚህ ደጅ ነው የሚታረደው። ወይኔ ያዞረኝ፣ በስላሴ ስሙ ቁጭ ብሎ ብድግ ማለት እኮ ኔጋ አይቻል። የሚገርማችሁ ነገር ስላሴ አባት፣ አይ ቁርስ ያለ መብላት የመሰለሽ እንደሚያዞረኝ ገና እኮ ነው። ቅዳሴው እንኳን ገና አልኩ። ይኸውላችሁ ነው ቁጭ ብሎ ብድግ የለም በቃ ባፍጢሜ ነው የሚደፋኝ። ማዞር ጀመረ ቁጭ ብሎ እንዲላጥ ብሎ ብድግ አይታሰብም። ረጋ ብሎ ካልሆነ ጭውን የሚልብኛውን ብድግ ስለ ስታደርገው ብድግ አልኩኝ እና ይህን ይመስላል። በቃ ወደዚህ ስራ እንግባ። ከዚህ መቀጠል ባሬውን አሳያችኋለሁ። ይባሉ ምንድ ነው የገፋት ውስጥ ያማስል በደንብ ተንጠቅጥቋል። ግን ማርያመት ውጥጣላ ቅቤው እንዴት ነው ትንሽ ነው ሆነ። ግን ጥሩ ቅቤ ነው። ደና ቅቤ ነው። እሱ እሱ ተድንት ነው። አሮኑ ከላይ ቀስ ብሎ በሱ ማንሳ ነው ቅመሙ ብዙ ነው። ከታች እስኪ ብድርገ ለመሰለሽ ቅቤ ቅቤ እንዳይል ፈልጋለሁ። እንደዚህ አይነት ቅመም ሲኖርበት በጀበት እንትም ጣሙ ደስ ይልሻል። ይየብሶ ብሎ የቅመሙ ጣም ነው የሚመጣው እንጂ ቅም እንትን እንትን አይልሽም። አሁን ነገ ለክትፎ እንግዲህ ተመስገን። አሁን አሪፍ ሽታው ደሞ ልምልም ይላል እኮ ቅቤ አልወደም። ቅቤ ሲነጠር እኮ እዛ ጥሩ ውጭ ነው የሚሄደው፣ እንዳይሸተኝ ማለት ነው። ተመስገን። ዛሬ የተገቡጠ ጋልኩኝ እና ይሄን ይመስላል። እስኪ አጥሚት እህላችንስ ሎ ተዘጋጅቶ እንግዲህ እንደዚ ተሰጥቷል። ሁሉም በቃ ተቀላቀለ። ጣሪ አሁን እንደዙን የሚፈጭ አይደል ወይ ንቅ ምግብ ተተረፈ፣ ይብሉ ይምጡ። ይሁላችሁ እንግዲህ እንደ እኔ የሰማሁ ወደድ እስጣችሁ መድኃኒ አለም እሺ። እኔ በሬ ልገዛ ስደክሜ መድኃኒ አለምን እነሱ ደግሞ እንደዚህ ገዝተው ይኸውላችሁ እንዲ አባባሉልኝ። ተመስገን የሰማሁ ወደድ ስጠኝ አይደል። እኔ እዛ ስደክም ደህና ናቸው አውቃቸው። የሁሉት እንደምኮን ምንድነው እንጂ ወይኔ ተወራለኝ እነሱ ሲሆን ታወሪያለሽ፣ እነሱ ሲሆን ታወሪያለሽ። እዚ ግን ታለቅሻለሽ፣ ጀርባሽ እዚ ታለቅሻለሽ። እነሱ ሲሆን ግን ታወሪያለሽ። ነይ ነይ ነይ፣ ቶሎ ነይ። አንቺን ነው ይቻት